ይህ ቪዲዮ የገጠር ትዝታ አላላችሁ ነው። ይሄ ቪዲዮ አሁን ምቀዳው ግን ገጠር የሚመስለው ማለት ነው። አቃቂ ቃሊቲ ወረዳ አምስት ከጀርባው ከጀርባው ወደ ውስጥ ገባ ብላችሁ ሰላም ሰፈር የሚባለው ሰፈር ማለት ነው። እዛ አካባቢ ነው። ስለዚህ አዲስ አበባም ገጠር አላት። እሺ ብዙዎቻችሁ አዲስ አበባ ህንጻ ብቻ ነች የምትሉ ማለት ነው። አንዳንድ ጊዜ አዲስ አበባም ደግሞ እንደዚህም አላት የሁላችሁ። እንዴት አባቱ እንደሚያምር ይሄኛው፣ አሁን የስንዴ ነው። ይሄ ስንዴ ማሳ ነው ይሁት። እዚህ በኩል ደግሞ እንዲህ ከመጣችሁ እዚህ ጋር የጤፍ ማሳ አለ። እና ምናልባት መሀል አዲስ አበባ እንደሁም ሌላ ሀገር የሆናችሁ በስራ ምክንያት ደግሞ ከኢትዮጵያ ውጭ የሆናችሁ የሉላችሁ እና አዲስ አበባ ላይ እንደዚህ ያለ እላችኋለሁ። እንግዲህ ይ ኖርማል የገጠር ኑሮ ዶሮ አሉ እንዲህም መኖር ይቻላል ማለት ነው። ስለዚህ መሀል ከተማ ላይ የምትጫነቁ ሰዎች እንደዚህ ወጣ ብላችሁ መናፈስ ይቻላል ልላችሁ ነው። ይብላችሁ እልም ያለ በቃ ክፍለ ሀገር ነው ይመስላችሁ። እዚህ ሰፈር ይብላችሁ አንድ ህንጻ የሚባል የለም። ግን ከአስፋልት ወደ ውስጥ ስትመጡ ቢያንስ ማለት ነው የአምስት ደቂቃ ወይ አስራ አምስት ደቂቃ ጉዞ ነው በላይ አይበልጥም። ስለዚህ እንዴት አባቱ ደስ እንደምልዩት እናያችሁት። እዚህ ቤት ደግሞ ከብቶች አሉ እሳያችኋለሁ። ይኸውላችሁ ከብቶችም አሉ። ይኸው እዚህ ጋር በሬዎች አሉ። እዚህ ጋር ይኸው ቡሬ በሬ አለ እዚህ ጋ አለ። እዚህ ጋ ባህር ዛፎች አሉ። እዚህ ጋ ደግሞ የሆነ ፕሮጀክት አለ። ስፋቱን ያውላችሁ ከዚህ ጫፉም አይታይም። እንዲህ እስከዛ የኛው ሌላ ፕሮጀክት ነው። እንግዲህ የኛው ደግሞ ጤፍ ነው። ከጤፍ ቀጥሎ ደግሞ ስንዴ፣ ያልደረሰ ስንዴ። ስለዚህ መሀል ከተማ ላይ ግብርና መስራት ይቻላል። መሬት ጦሙን አይድር የሚባለው ይሄ ነው እንግዲህ። መሬት ጾም ካደረጠ አይደለም ሁሉንም ነገር ከገጠር መጠበቅ ከክፍለ ሀገር መጠበቅ ይቅር የምንለው በምክንያት ነው። እዚህ ጋር ደግሞ ይወላችሁ ገላን ጉራ ላይ ኦቪዲ እያዝገነበ ያለው ህንጻ እዚህ ጋር ይታያል ይታያችኋል። እና ይሄ የቦሌ ማዋሳኝ ነው። እና በዚህ በኩል ደግሞ ምናልባት የቃሊቲ ልጆች ታውቃላችሁ ይሄ እዚህ አካባቢ ይኛው ደግሞ ቶታል ቃሊቲ መናራ የሚባለው ሰፈር ነው። ወደዚያ ይሄ ህንጻዎቹ የሚታየው ማለት ነው።